ኢትዮጵያውያን ሴት አትሌቶች አሁንም በማራቶን የሚደርስባቸው ጠፍቷል። ተከታታይ ደረጃዎችን በመያዝ አረንጓዴውን ጎርፍ ደግመውታል። ድንቅ ስለተሰኙት ኢትዮጵያውያን አትሌቶች የምንነግራችሁ የብስራት ዜና አለን። ቆሎ ሻጩ የእግር ኳስ ልዩ ፍቅር ያደረበት ሰው ሽልማቱን ተቀብሏል። ይህ ሰው ማን ነው? ለምንስ ለሽልማት በቃ? ይሄንንም በዝርዝር እንነግራቸዋለን። ከውጭ የምናክልላችሁ የዜና መረጃ አለ። ወደ ሀገር ቤት ስንመለስ ልብ ሰባሪ ዜና እንነግራችኋለን። የእግር ኳሱ ሰው ከዚ ዓለም በሞት ተለይቷል። ምን ገጠመው በዝርዝር የምንመለከተው ጉዳይ ነው። ሁሉ ስፖርቶችንን ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ሆኑ። ይኸው መረጃው ተጀምሯል። የኢትዮጵያ ሴት አትሌቶች ደረጃውን ተቆጣጥረውታል። እንኳን ደስ ያላችሁ እንኳን ደስ አለን። በማራቶን የሚደርስባቸውም ጠፍቷል። በ2025 በተካሄደው የማራቶን ውድድር ከአንድ እስከ 10 ባለው ደረጃ ስድስቱን በመያዝ ነው ጀግንነታቸውን ያስመሰከሩት። ስቱሜ አሰፋ ከዓለም ቁንጮ አትሌት ሆናለች። በቶኪዮ ማራቶን ሁለት ሰዓት ከ16 ደቂቃ ከ31 በመሮጥ የዚህ የፈረንጆቹ ዓመት አንደኛዋ ጀግና አትሌት ሆናለች። ኬንያዊቷ አትሌት ሞራ ሁለተኛ ሆናለች። ሌላዋ ኢትዮጵያዊቷ አትሌት ዊ ሀዊ ፈይሳ ሶስተኛ ደረጃን ይዛ ነው የተቆናጠጠችው። የታምራት ቶላ ባለቤት የሆነችው ደራ ዲዳ ደግሞ አራተኛ ሆና ነው የዚህን አመት እየመራች የምትገኘው። ሩታ አጋ በአምስተኛ ደረጃ ላይ ትገኛለች። ሩታ አጋ በነገራችሁ ላይ የወንድሟ ልጅ የሆነውን አትሌት ከከባድ መኪና ሹፌር አሽከርካሪነት ምኞቱ አውጥታ ለአትሌቲክሱ እንዳበቃችው ይታወቃል። በዚህም ስሟ ይጠራል። በራሷ ዘርፍ ደግሞ አራተኛ ሆናለች። በአለም አትሌቲክስ መረጃ መሰረት ከሚሽ ሲጫላ አስረኛ እና ትዕግስት ግርማ ደግሞ 11ኛ በመሆን ጎረቤት ኬንያውያን አትሌቶችን በማስከተል ነው የአለም ቁንጮ መሆን የቻሉት። ጀግንነታቸውን አስመስክረዋል። እንኳን ደስ ያላችሁ ልንላቸው እንወዳለን። ደስታቸው ደስታችን ነው። ወጣት የኔዋ ንብረትን የተመለከተ ሌላኛውን መረጃ እናከል። ወጣት የኔ ሰባ ንብረት የአለም ትኩረትን ስባለች። በ ሶስት ሺ ሜትር ሴቶች ጨምሮ በናን ጂግ፣ የቤት ውስጥ የዓለም ሻምፒዮና ኢትዮጵያን ከሚወክሉ ጀግና ሴት አትሌቶች መካከል ነች። በ52ተኛው የኢትዮጵያ አትሌቲክስ ሻምፒዮና በሴቶች 5000 ሜትር የፍጻሜ ውድድር የንግድ ባንክ አትሌት የኔዋ ንብረት አሸናፊ ሆናለች። እንዲሁም ባለፈው አመት 53ተኛው የኢትዮጵያ አትሌቲክስ ሻምፒዮና በሚካሄድበት ጊዜ የውድድሩ አሸናፊ መሆን ችላ ነበረ። አሁን ደግሞ ሀገሯን ለማክራ ሰዓት ቆርጣ ተነስታለች። ይሳካለሽ እንላታለን። እኛ ወደ ሌላኛው መረጃችን እናልፋለን። የኢትዮጵያ አትሌቲክስ ፌዴሬሽን በሀገር ውስጥ እየሰሩ የሚገኙ አትሌቶች፣ ማናጀሮች እና የአትሌት ተወካዮች በሙሉ ምዝገባ አድርጎ ብሎ መግለጫ እያወጣ ነው የሚገኘው። ከዚህ ቀደም የነበረውን የተበታተነ ለመቆጣጠር አመቺ ያልነበረውን አሰራር መስመር ያስይዛል ተብሎ ይጠበቃል። ይሄ አሰራር ተብሏል። ኢትዮጵያ ብቻ ሳትሆን ጎረቤት ሀገር ኬንያም ይህንን ምዝገባ በአስገዳጅ ሁኔታ እያደረገች ትገኛለች። በመጋቢት አስራ ሁለት በወጣው ጽሕፈት ቤቱ ጋዜጣ መሰረት በቀሪዎቹ ቀናት ይህንን የማያሟሉ አትሌቶች፣ አሰልጣኞች፣ ማናጀሮች እንዲሁም የማናጀሮች ተወካዮች ከፌዴሬሽኑ ምንም አይነት አገልግሎት አያገኙም ተብሏል። ከዚህ በተጨማሪ ፌዴሬሽኑ ብሔራዊ መታወቂያ ያላወጡ አትሌቶች፣ አሰልጣኞችና ማናጀሮችን አላስተናግድም አላቅራችሁ ችሁም ብሏቸዋል። መስፈርቱን ያሟሉ ከዚህ ውጪ እነዚህን የውድድር የእድል የቪዛ አገልግሎት የምርጫና የኢሚግሬሽን ትብብር ደብዳቤዎችን ያገኛሉ ተብሏል። እኚህን የማያመጡ ግን ከሆነ አላቃችሁም ነው የተባሉት። ፌዴሬሽኑ የብሔራዊ የመታወቂያ አገልግሎትንም አሰራሩን እጅግ ለማዘመን ወደ ጽፈት ቤቱ በማምጣት እዛው ማድረግ ችሏል። ከዚህ ጋር የሚነሳ አንድ ጉዳይ አለ። የእድሜ ማጭ በርበር ሙሉ በሙሉ በዚያ አሰራር ይገታል ተብሎ ይጠበቃል። ውድድር በመጣ ቁጥር የአትሌቶች መዋዋስን ያስቀራል፣ ህገ ወጥ የሰው ዝውውሮችን ይገታል ተብሎ ይጠበቃል። አበረታች ቅመሞችን የሚጠቀሙ አትሌቶችንም ለመቆጣጠር አመቺ አሰራር ነው፣ ይበል እየተባለ ነው የሚገኘው። እኛም ወደ ሌላ ጉዳያችን አልፈናል። ቆሎ ሻጩ ሽልማት ተበርክቶለታል። ወላይታ ዲቻ ቅዱስ ጊዮርጊስ ስፖርት ክለብን አንድ ለዜሮ ባሸነፈበት ጨዋታ ለውዝና ቆሎ ለግብ አስቆጣሪው አብነት ደምሴ የሸለመው ታዳጊ ትላንት ምሽት ወላይታ ዲቻዎች ወልዋሉ አዲግራት ዩኒቨርሲቲን አንድ ለዜሮ ካሸነፉ በኋላ ለደጋፊው ቅንነት ተጫዋቹ ያዋጣለትን ብር ሸልመውለታል። አንድ የፎቶግራፈር ነው እንግዲህ ይሄ ሽልማት እንዲያገኝ ሲያስተባብር የነበረው። ልባዊ ድጋፍ ልባዊ ወዳጅነት በዚህ ልክ ተከብሯል። አሳዛኝ መረጃ እንንገራችሁ። የቀብር ስነ ስርዓቱ ተፈጽመዋል። ማን ካላችሁ በከባድ መኪና አደጋ ምክንያት በወጣትነቱ ህይወቱን ያጣው የእግር ኳስ ጋዜጠኛው ኑር ሁሴን አሊ ስላት ቀብሩ እንግዲህ ትላንትና ምሽት ነው የተፈጸመው። ካደጋው በኋላ ከመሐመድ አክሌ ሆስፒታል ወደ ሰመራ አስክሬኑ ተሸኘ ተገኝቷል። በሰመራ መስጂድ ስግደት ከተደረገ በኋላ ስርዓተ ቀብሩ በዱብቲ ከተማ ነው የተፈጸመው። በቀበር ስነ ስርዓቱ ላይ ቤተሰቦቹ፣ ወዳጆቹ፣ የስፖርት ቤተሰቦቹ ተገኝተው ይሄንን ወጣት ሸኝተዋል። በኢንጂነሪንግ ምሩቅ ቢሆንም ለስፖርት ጋዜጠኝነት ባለው ልዩ ፍላጎት የተነሳ የእድሜ እርከን ውድድሮችን በመከታተልና በመዘገብ ለስፖርት ቤተሰቡ ሲያደርስ ቆይቷል። ዳጉ የተሰኘ ታማኝ ማህበራዊ ሚዲያን በማቋቋም ይታወቃል። ወጣቱ ኑር ሁሴን ለአፋር ክልል የእግር ኳስ እድገት ከፍተኛ አስተዋጽኦ አበርክቷል ተብሎ ይሸለማል፣ ይወደሳል። ወጣቱ የስፖርት ሰው ጋዜጠኛ ኑር ሁሴን አሊ ባለትዳርና የልጆች አባት ነበረ። ከነገ በኋላ በሚደረጉ የሊግ ውድድሮች ላይ የለመደውን ዘገባ ለማቅረብ ነበረ የመጣው፣ ግን ሞት ቀድሞታል። እኛም ለዚህ ውድ ጋዜጠኛ የተሰማንን ልባዊ ሀዘን መግለጽ እንፈልጋለን። ወደ ሌላኛው ጉዳያችን እናልፋለን። ሁሉንም ዋንጫዎች ማሸነፍ እንችላለን ብሏል። ራፊና ብራዚላዊው የባርሴሎና የፊት መስመር ተጫዋች ራፊና ቡድናቸው በዚህ አመት ሁሉንም ጨዋታዎች የማሸነፍ አቅም እንዲሁም ዋንጫዎችን የመውሰድ አላማና ቁርጠኝነት እንዳለው እየተነገረ ነው የሚገኘው። አላማዬ ለባርሴሎና ብዙ ዋንጫዎችን ማምጣት ነው የሚለው ራፊና በዚህ አመት ሁሉንም ዋንጫዎች ማሸነፍ እንችላለን ብሏል። ለባላንዶር ወይም ለግል ክብር አይደለም የምጫወተው ለክለቤ ማ ያ ነው። ይሄንን ደግሞ ማድረግ እችላለሁ እያለ ነው የሚገኘው። ወደ ሌላኛው መረጃ እና ሻግራችሁ መሰናበታችን ፍትሐዊ አይደለም ብሏል ስሎት ነው ያለው። ይሄንን ምርጡ ጨዋታ ዛሬ ነው የሚደረገው። የሊቨርፑል ዋና አሰልጣኝ ሀርኔ ስሎት ቡድናቸው ዛሬ እድለኛ እንዳልነበረና ፍትሐዊ ውጤት አለመመዝገቡን ነው የገለጸው። እኔ ከዚህ ከመጣው ጀምሮ ካደረግናቸው ጨዋታዎች እጅግ ምርጡን ጨዋታ አ አድርገን የነበረው ዛሬ ነው። ዛሬ ምርጡን ጨዋታ ብናደርግ ማሸነፍ አልቻልንም። ያሳዝናል። ትልቅ ዋንጫ ማሸነፍ እፈልጋለሁ ብሏል። የዋንጫን ጉዳይ ካነሳን ሳሊባም ዋንጫ ማሸነፍ እንደሚፈልግ እየተናገረ ነው የሚገኘው ፈረንሳዊ ተከላካይ ዊሊያም ሳሊባ በአርሴናል ቤት ትልቅ ዋንጫዎችን ማሸነፍ እፈልጋለው ሲል የፔስቪ ጨዋታ በፊት በሰጠው አስተያየት ተናግሯል ምንም አይነት ትልቅ ዋንጫ ሳታሸንፍ አርሴናልን የምትለቅ ከሆነ የትኛውንም ደጋፊ አያስታውስህም ሲል ነው ሳሊባ የተናገረው በዚህ ምክንያት እኔ ትልቅ ዋንጫ ማሸነፍ እፈልጋለሁ ሲል ነው የተናገረው። ይሳካለታል ወይ የሚለውን ጉዳይ እንነግራቸዋለን። አንድ ትዝታ ጣል እናደርግላችሁ። ልዩ ትዝታዎቼ ኦልድ ትራፎርድ ናቸው ብሏል ሰር አሌክስ ፈርጉሰን። የቀድሞ የማንቸስተር ዩናይትድ ታሪካዊ ሽሬ አሰልጣኝ ነው ሰር አሌክስ ፈርጉሰን። ኦልድ ትራፎርድ ስቴዲየም በርካታ ትዝታዎች ቢኖራቸውም አዲሱ መገንባቱን እንደሚደግፉም ገልጸዋል። ኦልድ ትራፎርድ ስቴዲየም የበርካታ ታሪክ ባለቤት መሆኑን ያስታውሳሉ ፈርጉሰን። የማንቸስተር ዩናይትድ ሜዳ ላይና ከሜዳ ውጭ ጥሩ ነገሮችን መስራት አለበት ብለውም ያምናሉ። ኦልትራፎርድ ስቴዲየም በተለይ የኔን በርካታ ልዩ ትዝታዎች ይዟል። ነገር ግን ለወደፊት የሚሆን አዲስ ስቴዲየም መገንባት የሚታሰብ ከሆነ ደግሞ እኔ እደግፋለሁ። ማንቸስተር ዩናይትድ በዛሬው እለት መቶ ሺህ ተመልካች መያዝ የሚችል ስቴዲየም ለመገንባት መወሰኑን ስሰማ ደስታ ነው የተሰማኝ ብለዋል። የቀድሞ አሰልጣኝ ይህንን ተናግረዋል። እኛም መረጃዎችን እንዲ ነገር ናችሁ። ስለ የትኛው የእግር ኳስ ጉዳይ መስማት ትፈልጋላችሁ? ኮሜንት ላይ ጻፉልን። ለዛሬ ያልነው ይህንን ነው። አበቃን።